የፋይናንስ ግልጸኝነትና ተጠያቂነት አሰራር በኢትዮጵያ መተግበር ከጀምረ ከሁለት አስርት ዓመታት በላይ ያስቆጠረ ቢሆንም በተፈለገው ልክ ለውጥ ማምጣት አለመቻሉን በደቡብ ኢትዮጵያ ክልል በምክትል ርዕሰ መስተዳድር ማዕረግ የሶዶ ክላስተር አስተባባሪና የክልሉ ፋይናንስ ቢሮ ኃላፊ አቶ ተፈሪ አባተ ገልጸዋል። የፋይናንስ ግልጸኝነትና ተጠያቂነት እንዲሁም ማህበራዊ ተጠያቂነት ፕሮግራሞች በክልሉ መዋቅሮች ተግባራዊ እየተደረገ ይገኛል ብለዋል። በተለይ የማህበረሰብ ተጠያቂነት በሶስት ዞን በወላይታ ዞን፣ በአሪ ዞን እና በአለ ዞን ላይ በሶስቱ ዞኖች ላይ እና በሰባት ቀበሌ ላይ ይሄ የማህበረሰብ ተጠያቂነት ስራዎቹ በአግባቡ እየተሰሩ ይገኛሉ። ይህ የፋይናንስ ግልጸኝነትና ተጠያቂነት የምለው እንዳልኩት ላለፉት ረጅም ዓመታት እነዚህ ፕሮግራሞች ሲሰሩ በሁሉም መዋቅር ላይ እንድተገበሩ በአገር ደረጃም በጣም በከፍተኛ ሁኔታ ትልቅ ትኩረት ተሰጥቶ የሚሰራ ከተረጅነት ወደ ምርታማነት ለመሸጋገር በተያዘው ቅር መሰረት ለክልሉ ለምግብ ዋስትና የሚሆን ከፍተኛ በጀት መመደቡንም አንስተዋል። አሁን ለእኛ ከአምስት ነጥብ ሁለት ቢሊዮን ብር በላይ ለዚህ ለ217 ብቻ ለምግብ ዋስትና ላይብሊሁድ የመጣ ገንዘብ አለ። ከተረጅነት ወደ ምርታማነት በሚል ፕሮግራም አምትተናል። ከደህንነት ወለል ወጥተን ወደ ተሻለ ነገር ለመመንጣር ነገር ግንዛቤ መፍጠር ላይ ሰው መቆጠብ አለበት። ሰው መስራት አለበት። በደንብ ምርት በስፋት ተመርቶ ወደ ከተማ መቅረብ አለበት። ለዓለም ገበያ መቅረብ አለበት። አርሶ አደሮቻችን በዚህ አጋጣሚ አቅማቸው ሊጎለብት ይገባል። ደቡብ ኢትዮጵያ ክልል ላይ የ2014 15 ዓ ም ከ700 ሚሊዮን ብር በላይ እዳ እንዳለበት ከገንዘብ ሚኒስቴር ደብዳቤ መጥቷል ያሉት የቢሮ ኃላፊው፣ ይህንን የማጥራትና እዳ የተከፈለበት መረጃ የማሰባሰብ ስራ እየተሰራ ነው ብለዋል። በውይይቱ የተገኙት የደቡብ ኢትዮጵያ ክልል ምክር ቤት ዋና አፈ ጉባኤ አቶ አለማየሁ ባውዲ ያለው ውስን ሀብት ለህዝቡ አንገብጋቢ ልማት ፍላጎቶች ማዋል ይገባልም ብለዋል በመሰረታዊነት የህዝብን አንገብጋቢ ጉዳይ በቅደም ተከተል የለየ እቅድና እሱን ታሳቢ ያደረገ ርብርብ ማድረግ ስለሚጠይቅ ከእሱ አኳያ የቱጋኖ ትኩረት ያደረግ ነው የሚለውን ከተለያዩ ዓላማ ካላቸው ጉዳዮች ጋር ሀብትን ስናስተሳሰር በዚህ ታሳቢ ማስተሳሰር ተገቢ ይሆናል። ግልጸኝነትና ተጠያቂነት እንዲሰፍን ተቋም ግንባታ ላይ የተመሰረተ ሊሆን እንደሚገባም አፈ ጉባኤው አሳስበዋል። ለዚህ አላማ ነው ይሄ ፕሮጀክት የሚሰራው፣ ለዚህ ዓላማ ነው ይሄ ሀብት የሚሰራው፣ ለዚህ አላማ ነው ይሄ ፕሮግራም የሚሰራው፣ ለዚህ ቅድ ስኬት ነው ይሄ ሀብት ፊክስ የተደረገው የሚል ህዝብ በተሟላ መንገድ ተረድቶት ራሱም አውቆት የራሱን እርሾ ጨምሮ የሚመራው ስራ እንዲሆን ተቋማዊ ማድረግ ይጠይቃል። የውይይቱ ዋና ዓላማ በማህበረሰቡ ዘንድ የተሻለ ግንዛቤ ለመፍጠር ያለመ እንደሆነ የገለጹት በቢሮ የፋይናንስ ግልጸኝነትና ተጠያቂነት ፕሮግራም አስተባባሪ አቶ ወንድማገኝ መኮንን፣ በየደረጃው ያሉ የመንግስት መዋቅሮች አሰራራቸውን ለህዝቡ ይፋ ማድረግ አለባቸው ብለዋል። መንግስት ወይም አቅራቢ ሰፕላይ ሳይድ የሚንለው አቅራቢ በኩል ሆኖ የሚሰራውን ስራ ምን እንደሚሰራ መንግስት ለማህበረሰቡ፣ እንግዲህ ማህበረሰብ ሲኖር ነው መንግስት የሚኖረው። ስለዚህ ለማህበረሰቡ የሚንሰራቸውን ስራዎችን በወረዳ ደረጃ፣ በቀበሌ ደረጃ፣ በከተማ አስተዳደር፣ በዞን እንዲሁም በክልል ለበል ምን እንደሚሰራ የሰራውን ስራ ለማህበረሰቡ ግልጽ ማድረግ አለበት። ግልጽ ሲደረግ ያው ተጠያቂነት ተያይዞ ስለሚመጣ ያወቀ ማህበረሰብ ይጠይቃል። በውይይቱ የተሳተፉ አካላት በበኩላቸው ውይይቱ ያሉ ችግሮችን ለመፈተሽ ያግዛልን ብለዋል። ብልሹ አሰራር በአንድም በሌላም አሁን በቀረበው ሰነድ ላይም የምነሳው ምክር ቤቶች የመጀመሪያ ይህን ጉዳይ በመታገል መልክ እንዲይዝ ግኝት ላይ ያረፉ ጉዳዮች እንዲስተካከሉ ከማድረግ አኳያ ትልቅ ሚና እንዳለን ሁላችንም ስለምና ከዚህ አኳያ ሁላችንም የበኩላችንን መወጣት መቻል አለበት። ከብልጽግና ተምሳሌት የሆነች ሀገር ለመገንባት እየጣርን እንደ ፋይናንስ ደግሞ ይሄ ኃላፊነት ተጥሎብናል። ግልጽና ተጠያቂነት ያለው የፋይናንስ ስርዓትን ስንዘረጋ ስለሆነ ይሄ እስከታችኛው አካል ግንዛቤ ማስጨበጥ ስራ ዛሬ ላይ እየሰራን ያለንበት ሂደት ነው ያለው።